አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ፣ ያጀማዓ እንሻ አላሁ ተዓላ ዛሬ አንዲት እናታችንን ይዤ መጥቻለሁኝ። እስከዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ዛሬ ግን በጣም ልብ የሚነካ ነገር ስለሆነ እስኪ ቪዲዮ እንመልከተውና ሁላችንም ደግሞ የአቅማችንን ያለን እነይተን ለዚች እናታችን እንድረስላት እላለሁ። በቀጥታ ወደ ቪዲዮ እንለፍ። ረህመቱላሂ ወበረክ ይሄ ሐኪም ቤት በጣም የታመም ነው። ሐኪም ቤት አማልኤል መድኃኒት ተጠቃሚ ነው። ማንም ከአላህ በስተቀር ይረዳኝ የለም። ቲና ዲና፣ በርቺ አላህ ይጠብቃችሁ። እኔ አባትም ወንድም ይሄ እሱም የታመመ ነው። እናንተ በስተቀር ማንም የለኝም። እስኪ እጃችሁን ምን ሆናችሁ ነው እጃችሁ እንደዚህ ሆነ? ይሄ ይሄ ብቻ ነቀሳ ይባላል። ይሄ እሳት ነው። ይሄ እሳት ነው። ይሄ አንታሸገ ነው እሳቱ። ምን ሆናችሁ ነው? ባሞይ ሰዓት አላውቅም። አገኘ ቦታ ይጥለኛል። ጥሏችሁ ነው እሳት ላይ እየወደቃችሁት። ይሄ አው ይሄ ሰዓት እከምራ እንደዚህ ሰዓት አገኘ ቦታ ነው ይጥለኛል። ልጅ አላችሁ? የለኝም። ከዚህ በፊት አግብታችሁ ነበር? አገባሁና፣ ተወኝ ሄደ። አሁን ቤት የደረሰኝ የት ንሩ ይሞት ይኑር አላውቅም። ቤት ክራይ አንከፍልም አለ። አምስት ወር ቤት ክራይ አንከፍልም አለ። አልሐምዱሊላህ አሁንም አልሐምዱሊላህ። ጎረቤቶቻችሁ ሙስሊም ጎረቤት አላችሁ አፍጥር ምናምን የሚያመጡላችሁ? አንድ እዛ ታዲያ የሆነች አንድ በጀርባ አንድ ሙስሊም በቃ ሌላ ሙስሊም ሁሉም ማይማ ነው ተቀየረ የጀማዓት አልኸይር እንግዲህ ቪዲዮ እንዳዳመጣችሁት ነው። በጣም የሚያሳዝኑ እናት ናቸው። አማኑኤል መድኃኒት ተጠቃሚ ናቸው። ለመድኃኒት ያስፈልጋቸዋል። በሚያማቸው ሰዓት ይጥላቸዋል። እንዳያችሁት እሳት ላይ ይጥላቸዋል። እንዲሁ በቃ ጉድጓድም ላይ ሊጥላቸው ይችላል። አላህ አፍያቸውን ይመልስላቸው። እኛንም ሌሎቹን በፈተንበት ፈተና በጤናችን አይፈተንን ብለን ዱዓ ማድረግ ይኖርብናል እና እንደሰማችሁ እናታችን ሙስሊም ጎረቤት የላትም። አንዲት ራቅ ያለች ብቻ ነው ያላት እና እዚህ ጋር ያልተጠቀሰም ሌላም ነበር። እሱ ምንድነው፣ የአክፍሮት ኃይሎች የተለያዩ ሃይማኖት ያላቸው ሰዎች ወደ እኛ ነይና፣ እኛ እንቻልሽ፣ እኛ እናሳክምሽ ምናምን እያሉ እንደሚወተውቷትም ደርሶኛል። ይሄ ማለት እንግዲህ በጣም ከባድ ነገር ነው። የሰው ልጅ በፈተና ሰዓት ነው ኢማኑ የሚፈተነው የሚለካው ማለት ነው። እና እችናታችን አጥታ ተቸግራ እኛ ካልረዳናት፣ እኛ ካልተንከባከብናት፣ እኛ ሙስሊም ወንድም እህቶቿ ካልተንከባከብናት አይታወቅም ወደ እነሱ ሕክምና እንፈልጋ ልትሄድብን ትችላለች። ይህ ማለት ደግሞ ለእኛ የሞት ሞት ነው። እና እህት ወንድሞች በቻልነው ያክል አካውንቷ ይኸው ከስር አስቀምጨላችኋለሁ። በዚህ የራሱ አካውንት ነው። ስልክ ቁጥሯንም አስቀምጥላችኋለሁ። አዲስ አበባ ነች።